ከለውጡ በኋላ በኢትዮጵያ ፈጣን እድገት ካስመዘገቡ ክልሎች መካከል የሶማሌ ክልል ቀዳሚ መሆኑ ይነሳል። ህብረተሰቡ በክልሉ እየለሙ የሚገኙ ልማቱን ጥቅም በውል ተገንዝቦ በባለቤትነትም እየተሳተፈ ቀጥሏል። የሶማሌ ክልል ህዝብ በአካባቢው በሰፈነው ሰላምና መረጋጋት በተለያዩ ልማት ዘርፎች ተሰማርቶ የአካባቢውን ሰላም ከማስጠበቅ ተሻግሮ የለውጡ ፍሬዎች መታየት ጀምረዋል። በክልሉ የተገኙ የልማት ውጤቶች ከለውጡ ዓመታት በፊት ሲነሱ የነበሩ የልማት ጥያቄዎች የተመለሱበትና የከተማ ልማት ስራዎች ላይ በትኩረት መስራት በመቻሉ የሚታዩ ውጤቶች እየተገኙበት ናቸው። በሶማሌ ክልል የሚታየው ልማት የሰላም ውጤት መሆኑን ነው ያነሱት የስራና ክህሎት ሚኒስትር መፈሪያት ካሚል። ሶማሌ ክልል ስላለው ልማት ስናነሳ የሰላም ትርፍ ነው ማየት የምንችለው የሚመስለኝ። ይህን አካባቢ ለበርካታ ዓመታት አውቀዋለሁ። በስራ ምክንያት ተመላልሻለሁ። ከተማ ውስጥ እየታየ ያለው ሰፊ ልማት በሰላም ረገድ እየተገኘ ያለው ውጤት አመላካች ተደርጎ ሊወሰድ ይችላል። ከለውጡ በፊት ይሄን አካባቢ ስመጣ ለጉብኝት በበርካታ ኮንቮዮች ታጅቦ መንቀሳቀስ አስገዳጅ ነው። አሁን ስንመጣ ግን እንደዛ አይነት ሁኔታዎችን አይደለም ያየሁት። ሰላሙን እያጣጣማ ያለ የሰላሙን ትሩፋት በአግባቡ እየመነዘረ ያለ ክልል ለመሆኑ ማሳያ ተደርገው የሚታዩ የከተማ ልማት እንቅስቃሴዎች ሊጠቀሱ ይችላሉ። በኢትዮጵያ በተለያዩ አካባቢዎች የተሰሩ ፕሮጀክቶች ውብና ጎብኚዎቹን የሚሰቡ በመሆናቸው የቱሪዝም እንቅስቃሴውን እያሳደጉ ይገኛል። በክልሉ በተሰሩ የቱሪስት መዳረሻ ስፍራዎች ሰፋፊ የስራ እድል መፍጠር መቻሉን ነው ሚኒስትሯ የሚናገሩት። በርካታ የቱሪስት መዳረሻዎች ተሰርቷል። ይሄ ከስራ እድል ፈጠራ አኳያ ኢትዮጵያን ለማወቅ የሚመጡ የሀገር ውስጥም የውጭ ቱሪስቶችም በሚመጡበት ሰዓት በእሴት ሰንሰለት ውስጥ ደግሞ የሚፈጠር የስራ እድል አለ። በአንድ በኩል ራሱ ሀብቱ የመነጨበት መንገድ ፈጠራን ያማከለ መሆኑ ተደራሽ እንዲሆን ሁሉም የሀገራችን አካባቢዎች ላይ በተለያየ መልክ እንደዚህ አይነት የልማት መዳረሻዎች መታየት መቻላቸው። እነዚህ ሁሉ ስራዎች ደግሞ ተደምረው ለዜጎች ዘላቂ የሆነ የስራ እድል መፍጠርን ጨምሮ በግንባታ ሂደት ደግሞ የተፈጠሩ የስራ እድሎች አሉ። በተሰሩ የስራ እድል ፈጠራ ስራዎች እውቀት መር የቴክኖሎጂ ሽግግሮችን ወደ አንድ ከፍታ የሚወስድ ነው ይሉታል። ለቱሪስቶች ምቹ ሁኔታ በፈጠርን ቁጥር ከአገልግሎቱ አገልግሎቱን ለማቅረብ የሚፈጠር የስራ እድልም አዳዲስ እውቀትም አዳዲስ ክህሎትም እንደዚህ አይነቱን የአገልግሎት አሰጣጥ ለማዘመን ይህን በግንባታ ሂደትም የቴክኖሎጂ ሽግግሮችንም ማየት የምንችልበት ጥራት ያላቸው የፊኒሺንግ ስራዎች እያየን ያለ ነው። የግብአት አጠቃቀሞች እያየን ያለ ነው እና ይሄ ወደ የእውቀት የቴክኖሎጂ ሽግግርን ወደ አንድ ከፍታ የሚወስድ በሂደቱ የስራ እድል የሚፈጥር ሁሉም ዜጋ ብየተሰማሩበት መስክ በጋራ መስራት ከቻለ የኢትዮጵያ የማንሰራራት ብስራት ቅርብ እንደሆነ ነው ያነሱት። በያለንበት እንደ ዜጋ የበኩላችንን መወጣት ከቻልን የኢትዮጵያ የማንሰራራት ምልክቶች በጣም በርካታ ጉዳዮች ናቸውና እነዚህን ጨምሮ ይሄ ብዙ ሳይረቀውን የሚሆን እንደሆነ ተስፋ የሰጠኝ ነው። ስናልፍ ስናገድም የምናውቀው አካባቢ ነው፣ እና በዚህ ደረጃ አካባቢውን ቀይሮ በርካታ ዛፎች ሲደርሱ ሲያድጉ፣ አንድ ማረፊያ፣ አንድ መዳረሻ ሆኖ ማየት መቻል የእነዚህ ሁሉ ድምር ውጤቶች ነው። እና ሁላችንም በያለንበት የየበኩላችንን መወጣት ከቻልን ኢትዮጵያ የምንፈልጋትን ኢትዮጵያ የማየት ህልማችን ሩቅ አይደለም።